ተመለስን ተመልካቾች፣ ቀደም ሲል እንዳልናችሁ አሁናዊ የአዲስ አበባን የትራፊክ እንቅስቃሴ እናስቃኛችኋለን። እንደተለመደው እንግዲህ ጉግል ማፕንና እንዲሁም ደግሞ በአንድ ስፍራ ላይ ያለውን የካሜራ ሌንሳችንን በመጠቀም ነው የምናስረዳችሁ። ጉግል ማፕን በመጠቀም በዚህ መልኩ እናሳያችኋለን። ከዛ ባለፈ ደግሞ በመረጥንላችሁ አካባቢ የምትገኘው ባልደረባችን ትባረክ ኢሳያስ ደግሞ ባለችበት አካባቢ ያለውን የትራፊክ ፍሰት የምታስቃኘን ነው የሚሆነው። እንግዲህ በመጀመሪያ ወደ ጎግል ማፕ ነው የምንሄደው። ሁል ጊዜም እንደምንላችሁ ከሆነ እንግዲህ በተለይ በከተማችን አዲስ አበባ በዚህ በስራ መውጫና መግቢያ ሰዓት ላይ ያለው የትራፊክ እንቅስቃሴ የተወሰነ መጨናነቅ እንደሚታይበት ግልጽ ነው። በተለይ ደግሞ አንዳንድ አካባቢዎች ከመጠን ያለፈ መጨናነቅ ያጋጥማቸዋልና እንደዚህ አይነት ሁኔታዎች ሲኖሩ ሁሌም እንደምንላችሁ አማራጭ የሆኑ መንገዶችን መጠቀም ያስፈልጋል። በቅድሚያ እንዳጠቃላይ በአሁን ሰዓት አዲስ አበባ ምን አይነት የትራፊክ እንቅስቃሴ አላት የሚለውን ነው በዚህ መልኩ በጎግል ማፕን ተጠቅመን እንዲናስቀኛችሁ ሁሌም እንደምንለው ከሆነ እነዚህ ደማማቅ ቀያይ መስመሮች የትራፊክ እንቅስቃሴ ወይም ደግሞ የትራፊክ ፍሰቱ የተጨናነቀባቸውን አካባቢዎች ይነግሩናል። አረንጓዴው መስመር በተወሰነ፣ ቢጫው መስመር የተወሰነ የላላ እንቅስቃሴ ያለበትን ሲያሳየን፣ አረንጓዴው መስመር ደግሞ ነፃ የሆኑ አካባቢዎችን ነው የሚያሳየን። በአሁኑ ሰዓት እንደሚታየው ለምሳሌ እዚህ አካባቢ መርካቶን ብንመለከት የተወሰነ መጨናነቅ ያለበት ሆኖ እናገኘዋለን ጉግል ማፕ እንደሚነግረን ከሆነ ወረድ ስንል ልደት አደባባይም ብን ብንመለከት ተመሳሳይ የሆነ እንቅስቃሴ ነው የምናየው። መስቀል አደባባይም በዛው ልክ ተጨናንቋል። እንደሚታወቀው የስራ መውጫት ሰዓት ከመሆኑ ጋር ተያይዞ በርካታ እግረኞችም ተሽከርካሪዎችም የሚንቀሳቀሱበት ሰዓት ስለሆነ ይሄ ተጠባቂ ነው የሚሆነው። በአንጻራዊነት ደግሞ ነፃ የሆኑ ለምሳሌ ሾላ ገበያ አካባቢ ብናይ የትራፊክ ፍሰቱ የተሳለጠ ነው ማለት የሚቻልበትን ሁኔታ እናገኛለን ማለት። በቀጣይነት ለዛሬ የመረጥነውን አካባቢ ነው የምናስቃኛችሁ። የመረጥንላችሁ አካባቢ ደግሞ ጦር ኃይሎች አደባባይ ነው። በአሁኑ ሰዓት ጦር ኃይሎች አደባባይ አካባቢ ምን አይነት የትራፊክ እንቅስቃሴ አለው የሚለውን ጉግል ማፓችን በዚህ ልክ የሚያሳየን ነው የሚሆነው። እዚች ጋር የምትመለከቱት የጦር ኃይሎች አደባባይ ነው። ጦር ኃይሎች አደባባይ እንግዲህ ወደ ተለያዩ አቅጣጫዎች የሚወስዱ የተለያዩ መንገዶች አሉ። እዚህ ጋር እንደምንመለከተው ከሆነ በተለይ ወደዚህ ወደ ታች የሚወስደው መንገድ ወደ አየር ጤና ወደ ቶታል አካባቢ የሚወስደው ነው። እንደሚታየው ከሆነ ቀይና ቢጫ የበዛበት ሆኖ እናገኘዋለን። እንዳልናችሁ ቀይና ቢጫ እንግዲህ የትራፊክ መጨናነቅና አንጻራዊ የሆነ መላላት ያለበትን ያመለክታል። ወደ አየር ጤና አካባቢ የሚወስደው መንገድ እንደምታዩት ቀይ ይበዛዋል እና ትንሽ መጨናነቅ አለበት የሚለውን ያመለክተናል። ከዛ በተቃራኒ ደግሞ በዚህኛው በኩል ወደ ሜክሲኮ የሚወስደንን መንገድ ስናይ ደግሞ በተወሰነ መልኩ አረንጓዴ መስመር ይታያል እና ነፃ ነው ማለት ይቻላል። ከዛ ባለፈ በዚኛው አቅጣጫ ወደ ኮልፌ ቀራኒዮ የሚወስደንን መንገድ ማየት እንችላለን። አረንጓዴ ነው የሚታየው። እዚች አካባቢ ትንሽ ቢጫ ይታያል፣ ትንሽ የትራፊክ መጨናነቅ አለው። ከዛ በተረፈ ግን ነፃ የሆነና ጥሩ የሚባል የትራፊክ እንቅስቃሴን ያለው። በላይ በኩል ወደ ዊንጌት የሚወስድን መንገድ ደግሞ እንደምታዩት ቀይ ይበዛዋል። በተለይ እዚህ አካባቢ ቢጫና ቀይ ያለው የተጨናነቀ ነው የሚመስለው። እንደምንለው እንግዲህ እንደዚህ አይነት ሁኔታዎች ሲፈጠሩ አማራጭ የሆኑ መንገዶችን መጠቀም ይሻላል። ከዛ ባለፈ ደግሞ እንግዲህ የምናልፈው እዚሁ ጦር ኃይሎች አደባባይ አካባቢ የምትገኘው ባልደረባችን ትባረክ ኢሳያስ ያለውን ሁኔታ ከዛው ከስፍራው ተገኝታ የምታብራራልን ነው የሚሆነው። ትባረክ እንደምን አምሽተሻል? እንግዲህ እኔም ቀደም ሲል ጎግል ማፕን ተጠቅሜ ለተመልካቾች አካባቢው ላይ ያለውን የትራፊክ ፍሰት በጥቂቱ እያስቃኙ የነበረበት ሁኔታ ነበር። አንቺ ደግሞ በስፍራው ላይ ነው የምትገኙና እስቲ ምን ይመስላል ያለው እንቅስቃሴ? አመሰግናለሁ ጸጋ እንደምን አመሽተሻል። እንዲሁም ተመልካቾቻችን በእያላችሁበት እንደምን አመሽታችኋል። ቀደም ሲል ጸጋ አንቺም ለማንሳት እንደሞከርሽው አሁን የምገኘው ጦር ኃይሎች አካባቢ ነው። በልዩነት ጦር ኃይሎች ሆስፒታል እገኛለሁኝ። እዚህ አካባቢ እንግዲህ ያለውን የትራፊክ እንቅስቃሴ በጥቂቱ ለመመልከት ሞክረናል። እንግዳም ጋብዘንበት ዋና ሳጅን ከፍያለው ሽፈራው እዚሁ ይገኛሉ። እሳቸውም ተጨማሪ ማብራሪያ ያነሳሉ። እንግዲህ አሁን ላይ የተወሰነ ቀለል ማለት ሁኔታ እንዳለ መመልከት ችለናል። ከደቂቃዎች በፊት ግን ይሄ ይሄ መንገድ አሁን የምንገኝበት በተለይ ውስን የሆኑ መጨናነቆች የነበሩበት ጦር ኃይሎች ሆስፒታል አካባቢ ከሜክሲኮ ከመስቀል አደባባይ እንዲሁም ከመገናኛ መነሻቸውን ያደረጉ የትራንስፖርት ፍሰት በሰፊ ሁኔታ የሚያስተናግድ መንገድ እንደመሆኑ የተወሰኑ መጨናነቆች አሉ። አሁን ለቀቅ ያለ ይመስላል እየመሸ ሲመጣ። ነገር ግን አጠቃላይ ስላለ ሁኔታ ቀደም ሲልም እንደገለጽኩላችሁ ዋና ሳጅን ከፍ ያለው ሽፈራው አጠገቤ ይገኛሉ፣ ተጨማሪ ማብራሪያ ይሰጡበታል። ተመልካቾቻችን ከእሳቸው እንግዲህ የተለያዩ መረጃዎችን ታገኛላችሁ። በቅድሚያ እንደምን አምሽተዋል ዋና ሳጅን። በጣም እናመሰግናለን። አሁን ስለምንገኝበት አካባቢ ለተመልካቾቻችን የተወሰኑ ገለጻዎችን ቢያደርጉ እሺ ያው አሁን የምንገኝበት ጦር ኃይሎች አደባባይ ላይ ነን። ከሜክሲኮ ወደ ጦር ኃይሎች የሚመጣው ያው አሁን ለቋል፣ መጠነኛ ፍሰት ነው። ከ11 ሰዓት ይዞ እስከ 12 ተኩል አካባቢ ድረስ የመንገዱ መጨናነቅ አለ። ፍሰት ያው ግን እየተሳለጠ ነው፣ ጥሩ ላይ ነው ያለው አሁን። ስለዚህ ከበፊቱ አሁን የተሻለ ነው። በመሀል የተቆራረጡ መንገዶች ቢኖርም እነሱም ተጠግነዋል። አሁን አልፎ አልፎ ነው ያሉት። ቀጣይ ከዚህ የበለጠ በጊዜው እንዲያልቅ የምናደርግበት ጥረት አለ። ከባለ ድርሻ አካላቶች ጋራም በመቀናጀት የተበላሹ መንገዶችን እየተጠገኑ ይገኛሉ። ስለዚህ ለቀጣይ ከዚህ የበለጠ በጊዜው እንዲያልቅ የመረባረብ ስራ እንሰራለን። ምናልባት ዋና ሳጅን በብዛት ከስራ የሚወጣበት ከተለያዩ ጉዳዮች የመመለሻ ሰዓት ላይ ነው አሁን የምንገኘው። እና መንገድ ላይ ያሉ ተመልካቾቻችን፣ አዲስ ሚዲያ ኔትወርክን እየተከታተሉ የሚገኙ ተመልካቾቻችን የትኞቹን አማራጭ መንገዶች ቢጠቀሙ የተሻለ ቆንጆ ይሆናል? ወይ የተሻለ የትራፊክ ፍሰት ያለባቸው አካባቢዎች የትኞቹ ናቸው? በተለይ መዳረሻቸውን ጦር ኃይሎች ያደረጉና ወደዚህ መስመር ለሚመጡ ወደዚህ መስመር ለሚመጡ ያው ዋናው መስመር በዚህ ነው፣ በጦር ኃይሎች ሌላም እንዳማራጭ በአባጅፋር አለ። አባጅፋር ማለት በ18 በኩል በአባጅፋር አቋርጦ በኮካ መሄድ ይቻላል። ስለዚህ ማስተንፈሻ መንገድ ያለን ከኮካ ወደ አባጅፋር፣ ከዚያ በመለሰ በዚሁ ነው ዋናው መንገድ በጦር ኃይሎች። ጦር ኃይሎች ላይ ሲደርስ ደግሞ ያው ግማሹ በመንዲዳ ነው፣ ግማሹ በቶታል መስመር እና ወደ 18 የሚታጠፋለን። በዚህ መልኩ ነው እኛም የምናስተነፍሰው። በጣም ሲጨናነቅብን ዋናው አማራጫችን የኮካው መንገድ ነው። እዚያ ጋር የማስገደድ ስራ እንሰራለን። ጥሩ ፍሰቱ ይሳለጣል ማለት ነው። በመረባረብ አባሉም አመራሩም አቅሙን አሟጦ በመስራት ያው በሰዓቱ እንዲያልቅ ባለ የመንግስት ሰራተኛም ሌሎችም የሚሰሩ የግል ሰራተኞችም በጊዜው እንዲገቡ የማድረግ ኃይላችንን አሟጥተን እንሰራለን። አማራጩ ያው የኮካ መስመር ነው። እጅግ በጣም ነው የምናመሰግነው ዋና ሳጅን ከፍያለው ሽፈራው አሁን ያለውን በተለይ ጦር አካባቢ ጦር ኃይሎች አካባቢ ጦር ኃይሎች ሆስፒታል አካባቢ ያለውን ነባራዊና አሁናዊ የትራፊክ ፍሰቱ ምን ይመስላል የሚለውን ገለጻ ስላደረጉልን በድጋሚም በተመልካቾቻችን ስም እጅግ አድርገን እናመሰግናለን። እንግዲህ ጸጋ፣ ቀደም ሲል እንደተነሳው አሁን በሚገኝበት ጦር ኃይሎች አካባቢ ቀደም ሲል ዋና ሳጅን ባነሱትን መንገድ መንገዱ ያለው ነባራዊ ሁኔታ ይህንን ይመስላል። ቀደም ሲል ዋና ሳጅንም እንዳነሱት አሁን ቀለል እያለ በተለይ ሰዓቱ እየገፋና እየመሸ ሲመጣ ቀለል ያለና ለቀቅ ያለ መስመር እንደሆነ እኛም እዚሁ ተገኝተን መታዘብ ችለናል። እንግዲህ ተመልካቾቻችን የተለያዩ ቀደም ሲል የተጠቀሱ መንገዶችንም አማራጭ መንገዶችን እየተጠቀሙ ወደሚፈልጉበት ቦታ መድረስ እንደሚችሉ በዚሁ አጋጣሚ ለመጠቆም እዳለው አመሰግናለሁ። አመሰግናሉ ትባረክ። ዋናሳጅን ከፍ ያለውንም እንደዚሁ ተገኝተው ማብራሪያ ስለሰጡን እናመሰግናለን። መልካም ምሽት ይሆንልሽ። እንግዲህ የተከበራችሁ ተመልካቾቻችን አሁናዊ የአዲስ አበባ ከተማ በተለይ ደግሞ ጦር ኃይሎች አካባቢ ያለው የትራፊክ እንቅስቃሴ ቀደም ሲል ያደመጣችሁትን የተመለከታችሁትን ይመስል ነበር። በመንገድ ላይ ያላችሁ አሽከርካሪዎችም እግረኞችም እንዲሁም በሰላም ወጥታችሁ በሰላም እንድትገቡ እንመኝላችኋለን። ከዛ በተረፈ ደግሞ የራስ ጥንቃቄ ያይለያችሁ ለማለትም እንወዳለን። ኤኤምኤን 24 ሰባትን ነው በቀጥታ በያላችሁበት እየተከታተላችሁ የምትገኙት።